የዲሞክራሲያዊት ኮንጎ የቀድሞ ፕሬዝዳንት ጆሴፍ ካቢላ ወደ ሀገር መመለሳቸው ተነገረ። ካቢላ ከሁለት ዓመት ስደት በኋላም በአማጽያን እጅ በምትገኘው ምስራቃዊ ጎማ ከተማ መግባታቸውን የአማጽያኑ ቃል አቀባይ ገልጧል። ዲሞክራሲያዊት ኮንጎን ለ18 ዓመታት የመሩት የ53 ዓመቱ ጆሴፍ ካቢላ ጎማ ከተማ ሲገቡ ህዝቡ አቀባበል አድርጎላቸዋል ነው የተባለው። ካቢላም ከኤም 23 አማጺ ቡድን ጋር ግንኙነት አላቸው በሚል ከመንግሥት የቀረበባቸውን ክስ ሲያስተባብሉ ቆይተዋል። በ2001 እንደ ኤውሮፓውያኖቹ አቆጣጠር በሰው እጅ የተገደሉትን አባታቸውን ላውረን ካቢላን በመተካት ስልጣን ይዘው የነበሩት ጆሴፍ ካቢላም ነፃ በወጣው ምስራቃዊ ክፍል ጥሩ ጊዜ እንዲያሳልፉ ምኞታችን ነው ብለዋል። አማጽያን ካቢላም በሀገሪቱ እንደ ልባቸው እንዲንቀሳቀሱ ሊፈቀድላቸው ይገባል ለእኛም ወደ ልጆቹ እንደተመለሰ አባት ነው በማለት የጎማ ወጣቶች መግለጻቸውን ዘገቦች አመልክተዋል። አሜሪካም ያቀረበችውን ተኩስ አቁም ሐሳብ ሀማስ መቀበሉን አስታወቀም፣ እስራኤል ውድቅ አድርጋለች። የአሜሪካ ልዩ ልዑክ ስቲቭ ዊትካፍ በጋዛ ተኩስ አቁም እንዲደረስ ያቀረቡትን ሐሳብ ሐማስ መቀበሉን አንድ የፍልስጤም ባለሥልጣን ገልጸዋል። ከሐማስ ጋር ቅርበት አላቸው የተባሉት የፍልስጤሙ ባለስልጣን ለሮይተርስ እንደገለጹት ሐማስ አስር በሕይወት ያሉ ታጋቾችን ሲለቅ በምትኩ የሰባ ቀናት ተኩስ አቁም እንዲደረግና እስራኤል በከፊል ከጋዛ እንድትወጣ ተስማምቷል የተወሰኑ የፍልስጤማውያን እስረኞች ከእስራኤል እስር ቤቶች እንዲለቀቁ ጭምር። ይህንኑ የተኩስ አቁም ሐሳብ አንድ የእስራኤል ባለስልጣን ውድቅ ማድረጋቸው ተነግሯል። ማንም ኃላፊነት የሚሰማው መንግሥት እንዲህ ያለውን ስምምነት ሊቀበል አይችልም ብለዋል ስማቸው ያልተጠቀሰው ባለስልጣን። የተኩስ አቁም ሐሳቡ ለአንድ ወገን ያደላና እስራኤልን ያላሳተፈ ነው በማለት ውድቅ አድርገዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሩሲያ አቻቸው ላይ የሰላ ትችት ሰነዘሩ። ሞስኮ በዩክሬን ላይ የተጠናከረ ዘመቻ መክፈቷን ተከትሎ ትራምፕ በሰጡት መግለጫም ፑቲንን የለየለት እብድ ሲሉ ጠርተዋቸዋል። ሁሌም ቢሆን ከፑቲን ጋር መልካም ወዳጅነት ነበረን ያሉት ትራምፕ አሁን ግን ምን እንደነካው አላውቅም፣ በርካታ ሰዎች እየገደለ ነው ብለዋል። እንዴት ሚሳኤል ወደ ከተሞች እየተኮሰ ንጹሐንን ይገድላል ሲሉ ተችተዋል። የትራምፕን መግለጫ ተከትሎ በቪየትናም ጉብኝት ላይ የሚገኙት የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ፑቲን እንደዋሿቸው ትራምፕ አሁን ተረድተዋል ሲሉ ገልጸዋል። ይህ የትራምፕ ቁጣ ታዲያም ወደ ተግባር እንደሚቀየር ተስፋቸውን ገልጸዋል። የሩሲያ መንግሥት ለትራምፕ አስተያየት የተለሳለሰ ምላሽ የሰጠ ሲሆን ትራምፕ ከዩክሬን ጋር ድርድር እንዲካሄድ ላደረጉት ጥረት አመስግኗል። አሁን በርካታ ወገኖች በዩክሬን ላይ የተጣለው የጦር መሳሪያ አጠቃቀም ገደብ ሊነሳ እንደሚገባ ግፊት ጀምረዋል እየተባለ ነው። የጀርመኑ ቻንስለር ፍሬድሪክ ሜርዝ ለምሳሌ ምዕራባውያን ሀገሮች ከእንግዲህ በዩክሬን ላይ የመሳሪያ አጠቃቀም ገደብ ሊቀጥሉባት ወይም ደግሞ ሊያነሱላት ይገባል የሚል አስተያየት ሰጥተዋል። ዩክሬን ረጅም ርቀት ጦር መሳሪያዎች ሩሲያ ውስጥ እንዳትጠቀም ምዕራባውያኑ እቀባጥለውባት ቆይቷል። ፕሬዝዳንት ዜሌንስኪ የፊታችን ረቡዕ ወደ በርሊን በመጓዝ ከጀርመኑ ቻንስለር ፍሬድሪክ ሜርዝ ጋር በሚያደርጉት ንግግር የመሳሪያ አቀባው ዋነኛ አጀንዳ እንደሚሆን ይጠበቃል። ዜሌንስኪ ሞስኮ ተገዳም ተኩስ አቁም እንድትፈርም ለማድረግ ተጨማሪ ማዕቀብ መጣል ወሳኝ መሆኑን ለጀርመኑ መሪ ያስረዳሉም ተብሏል። ከሳምንት በፊት በቱርክ የተጠራው የሁለቱ ሀገራት የሰላም ንግግር ብዙም ውጤት ሳይታይበት ካበቃ በኋላ ከተኩስ አቁም ይልቅ የውጊያ የቃላት ልውውጥ ጎልቶ ሲሰማ ቆይቷል። አሁን ሩሲያ አጠናክራ ለቀጠለችው የሚሳኤልና የድሮን ጥቃት ምላሽ ዩክሬን የረጅም ርቀት ሚሳኤሎች እንዲፈቀዱላት መጠየቋ፣ እንዲያም ሲል የጀርመኑ መሪ መግለጫ ሞስኮን አላስደሰተም። የክረምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳትሞክሩት የሚል መልእክት አሰራጭተዋል። ምላሹ የከፋና አደገኛም የፖለቲካ መፍትሄዎችን ሁሉ የሚያጨልም ነው በማለት አስጠንቅቀዋል። ይህ በእንዲህ እንዳለ የፊንላንድ መንግሥት በሀገሩ የሚገኙ የሩሲያን አምባሳደር ለማብራሪያ መጥራቱ ታውቋል። ባለፈው አርብ ሁለት የሩሲያ የጦር አውሮፕላኖች የፊንላንድን አየር ክልል ጥሰው ገብተዋል የሚል መረጃ መውጣቱን ተከትሎ ነው የሩሲያ አምባሳደር ለጥያቄ የተጠሩት ተብሏል። አሜሪካም በእስራኤል ቴላቪቭ የሚገኝ ኤምባሲዋን ለማፈንዳት ሞክሯል ያለችውን የአሜሪካና የጀርመን ጥምር ዜግነት ያለውን ግለሰብ በቁጥጥር ስር አዋለች። የ28 ዓመቱ ጆሴፍ ኒውማር በኒውዮርክ ጆን ኤፍ ኬኔዲ አየር ማረፊያ በቁጥጥር ስር መዋሉን የሀገሪቱ ባለሥልጣናት ገልጸዋል። በአሜሪካ ኤምባሲ አቅራቢያ ተቀጣጣይ ቁሶችን በቦርሳው ይዞ ከተገኘ በኋላ በእስራኤል ባለሥልጣናት ተይዞ ወደ አሜሪካ መላኩ ታውቋል። ግለሰቡ እሁድ ዕለት ፍርድ ቤት የቀረበ ሲሆን በአሁኑ ወቅት በእስር ላይ እንደሚገኝ ባለሥልጣናቱ አስታውቀዋል። ተከሳሹ ሚያዝያ ላይ እስራኤል እንደገባና ግንቦት 11 ጥቁር ቦርሳ አዝሎ በቴላቪቭ ወደሚገኝ የአሜሪካ ኤምባሲ ማቅናቱን አሜሪካም የፌዴራል ባለሥልጣናት ገልጸዋል። ግለሰቡ በኤምባሲው በር ሲያልፍ በጥበቃው ላይ ምራቁን መትፋቱንም የፍትሕ መሥሪያ ቤቱ አክሏል። ከጃፓን ዋና ከተማ ቶኪዮ ተነስቶ ወደ አሜሪካ ቴክሳስ ግዛት በመጓዝ ላይ ያለ አውሮፕላን ውስጥ አንድ ተሳፋሪ የአውሮፕላኑን በር ለመክፈት ሲሞክር በረራው ተቋረጠ። አውሮፕላኑ በድንገተኛ ሁኔታም በረራውን አቋርጦ አሜሪካ ውስጥ ሲያትል እንዲያርፍ ተገዷል። የጃፓን አየር መንገድ አውሮፕላን በጉዞ ላይ ሳለ በአስቸጋሪ ተሳፋሪ ምክንያት በድንገት እንዲያርፍ መወሰኑ ተገልጧል። የአውሮፕላኑ ባለቤት ኦል ኒፖን አየር መንገድ እንዳለው የበረራ ቁጥር 114 ከመዳረሻው ውጪ ወደ ሲያትል ጉዞውን እንዲያደርግ ተገዷል ብሏል። የሲያትል ፖሊስም የአውሮፕላን በር ለመክፈት የሞከረ ተሳፋሪ እንደነበር ጥቆማ ደርሶኛል ሲል መግለጫ አውጥቷል።